ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ርዕሳቱ የስፖርት ዘገባዎችን እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። በምስራቅና መካከለኛው አፍሪካ ሴካፍ ሀገራት የፓን አፍሪካ የተማሪዎች እግር ኳስ ውድድር በሁለቱም ፆታ ኢትዮጵያ ለፍጻሜ አልፋለች። በዩጋንዳ ካምፓላ እየተካሄደ በሚገኘው ውድድር ኢትዮጵያ በሁለቱም ፆታ ለፍጻሜ መብቃቷ በትናንትና ሁለት ተረጋግጧል። በውድድሩ የተሳተፉ የሚገኙት የኢትዮጵያ ከ15 ዓመት በታች ብሔራዊ ቡድኖችም ለፍጻሜ ከመድረሳቸው ጋር በተያያዘ ትናንት የኢትዮጵያ ከ15 ዓመት በታች የሴቶች ቡድን ዩጋንዳን በመለያ ምት 3ለ2 በማሸነፍ ለፍጻሜ ሲበቃ በወንዶች ደግሞ ብሩ ቡሩንዲን በመለያ ምት 14 ለ13 መርታት ችሏል። በውድድሩ ፍጻሜውም ኢትዮጵያ በወንዶች ከዩጋንዳ፣ በሴቶች ደግሞ ከታንዛኒያ ትጫወታለች። በኢትዮጵያ ሴቶች ፕሪምየር ሊግ ትናንት በተደረጉ ጨዋታዎች መቻልና ሲዳማ ቡና ተጋጣሚዎቻቸውን አሸነፉም። የኢትዮጵያ ሴቶች ፕሪምየር ሊግ የ11ኛ ሳምንት ጨዋታ ትናንትም ቀጥሎ የተከናወነ ሲሆን በአበበ ቢቂላ ስታዲየም መቻል ባህር ዳር ከተማን በጸገነት ብዙነህ ብቸኛ ግብ አንድ ለዜሮ አሸንፏል። በሌላ ጨዋታ ሲዳማ ቡና ልደታ ክፍለ ከተማን ሁለት ለአንድ ያሸነፈ ሲሆን የጨዋታው ኮከብ በመሆን የተመረጠችው ምትኬ ብርሃኑ፣ ምርትነሽ ዮሐንስና ኤልሳቤት ብርሃኑ የሲዳማ ቡናን የማሸነፊያ ኳሶዎች ከ መረብ አሳርፈዋል። የልደታ ክፍለ ከተማን የማስተዛዝና ኳስ ደግሞ ፍቅር ተካሳናት ያስቆጠረችው። ዛሬ ረፋድ አራት ሰዓት ላይ በተደረገ ጨዋታ ኢትዮጵያ ንግድ ባንክ ድሬዳዋ ከተማን በረድኤት አስረሳኝ 44ኛ ደቂቃ ኳስ አንድ ለዜሮ አሸንፏል። የ11ኛው ሳምንት ጨዋታ ከሰዓት ቀጥሎ ሲከናወን የሊጉ መሪቱ ኤሌክትሪክ ከቦሌ ክፍለ ከተማ 9 ሰዓት ላይ ይጫወታል። በኢትዮጵያ ቼዝ ፌዴሬሽን አዘጋጅነት ለተከታታይ ቀናት ሲከናወን የቆየው ስድስተኛው የራፒድና ብሉቲክ ቼዝ የግል የበላይነት ሻምፒዮና ውድድር ፍጻሜውን አገኘ። በሻምፒዮናው በራፒድና ብሉቲዝ ደረጃ ይዘው ለአጠናቀቁ ተወዳዳሪዎች የገንዘብና የሜዳሊያ ሽልማት ተበርክቶላቸዋል። ሻምፒዮናው ከውድድር ባሻገር የቼዝ ስፖርትን በማህበረሰቡ ተወዳጅና ተዘውታሪ መሆን እንዲችል ዓላማ አድርጎ የተከናወነ እንደሆነ የተገለጸው በራፒድ የግል ሻምፒዮና ውድድራቸውን በበላይነት ላጠናቅቁ ተወዳዳሪዎችም እስከ ሰማንያ ሺህ ብር የገንዘብ ሽልማት ተበርክቶላቸዋል። የአበረታች ቅመሞች ተጠቃሚነት በስፖርት ላይ ከሚያስከትለው ቅጣት በተጨማሪ የከፋ ማህበራዊና ስነ ልቦናዊ ቀውስ እንደሚያስከትል ይነገራል። በቅርብ ዓመታት በርካታ አትሌቶች የጉዳት ሰለባ በሆኑበት የሆኑባት ኬንያም ብዙ ተጋላጭነት እንደጨመረ ጥናቶች ያመላክታሉ። በዚህ መነሻነት በኢትዮጵያ ቁጥሩ ያነሰ ቢሆንም በየጊዜው የሚሰሙት የቅጣት ዜናዎች ችግር መፍትሄ እንደሚያስፈልገው አመላካች ስለመሆኑ ይነሳል።

Would you take performance enhancing drugs that could help you become an Olympic champion? ተፈጥሮ ከቸረው ተደጋጋሚ ልምምድና ጠንካራ ዝግጅት ካናራው ፍታይፉ ክርም ካነጠረው አቅምና ችሎታ ውጭ በአቋራጭ ሊጓዝ ቢሉ የሚላተሙት ግድግዳ አለ። የአበረታሽ ቅመሞች ተጠቃሚነትና የጸረ አበረታሽ ቅመሞች ተጠቃሚነት ህግ የስፖርቱ ዓለም ፈተና እንደሆነ ቀጥሏል። ስፖርተኞች በማወቅም ባለማወቅም በዚህ ያልተገባ ተግባር ተዘፍቀው ቢገኙ የስፖርት ቆይታቸውን የሚገድብ መድረስ ከወጠኑበት መዳረሻ የሚ ሲደታ ሆኖ ይመጣል። በቅርቦቹ አመታት የዓለም አትሌቲክስ ሂደት የኬንያውያን አትሌቶችን ያክል የዚህ ሰለባ የሆነ የለም። ከወጣት እስከ ዓለም አቀፍ መድረክ በስኬት የተጠሩ አትሌቶች ለዚህ ፈተና እጅ ሲሰጡ፣ መሰናክሉ ጠልፎ ሲጥላቸው በተደጋጋሚ ታይቷል። ሩት ሸፐንጌቲች ለዚህ አሁናዊ ምሳሌ ናት። የዓለም ሻምፒዮን የሆነች አትሌት በማራቶን የዓለም ክብረ ወሰንን ከ ሁለት ሰዓት ከ አስር ደቂቃ በታች በመግባት የመጀመሪያ የተሰኘች ስፖርተኛ ስኬቷ በዚህ እንቅፋት ተጠልፎ ከመውደቅ አልታደጋትም። ለሶስት ዓመታትም አትሌቲክስ ስ በደረሰበት እንዳት ደርሽ የሚል እግር ተላለፈባት። ይህ የብዙዎቹ ኬንያውያን አትሌቶች እጣ ነው። ብዙዎቹ የአበረታሽ ቅመሞች ተጠቃሚነት ሕግን ጥሰው የሚገኙ አትሌቶች የሚተላለፍባቸው ቅጣት ብቻ ሳይሆን ከቅጣቱ በኋላ የሚኖራቸው የስፖርት ሂደት ምን ይመስላል የሚል በአእምሮ ላይ የሚመላለስ ጥያቄ መንገዱን ያከብደዋል። ከዚህ በኋላም ሊውጠኝ እያሉ ደጋግመው ይጠይቃሉ። በሚያሳድረው ስነ ልቦናዊ ተጽዕኖ ውሎ የሚያደር ማህበራዊ ጉዳትም ያስከትላል። ከ280 በላይ አትሌቶች በስከዛሬ መንገዳቸው የጸረ አበረታሽ መድኃኒቶችን ተጠቅመው ተገኝተዋል ወይም የእርሱን ህግ ተላልፈዋል ተብለው ተቀጥተዋል። በኬንያ ከነዛ ውስጥ 135 የሚሆኑቱ አሁንም የቅጣት ጊዜያቸውን እያሳልፉ ነው። ራነርስወርልድ ድረ ገጽ ላይ አንድ ጥናት ይፋ ሆነ ቀጥሎስ የሚል እነዛን የቅጣት ዓመታት እንዴት ያሳልፉት ይሆን እያለ የሚጠይቅ በዛ ጥናት ውስጥ ዋቢ እንዲሆኑ የተካተቱ አትሌቶች ለከፋ ስነልቦናዊ ጫና መዳረጋቸውን ተናግረዋል። ብንናገር የማንታመንበት ደረጃ ላይ እንደርሳለን፣ የሚል ሀሳብን አንስተዋል። ደጋግሞ በአእምሯቸው ጓዳ የለምን አልሞትም ክፉ ሀሳብ መመላለሱን አልሸሸጉም። ቃለመጠይቅ ከተደረገላቸው አስር አትሌቶች ሰባቱ በአበረታች ቅመሞች ተጠቃሚነት ከታገዱ በኋላ ደጋግመን ራሳችንን ስለማጥፋት አስበናል ብለዋል። በማወቅም ይሁን ባለማወቅ ተዘፍቆ መገኘት፣ በዛ መንገድ መጓዝ ቅጣቱ የረዘመ ነውና፣ ህግን አለማወቅም ከተጠያቂነት አያድንምና አትሌቶችን ለሀፍረትና መሸማቀቅ ይዳርጋቸው ይኖራቸዋል። ለዚህም ራሳቸውን ከማህበረሰብ ይነጥላሉ፣ ለከፍተኛ ጭንቀትም ይዳርጋሉ። ነገ ወደ ነበሩበት ከፍታ መመለስ በትክክለኛው መንገድ ተጉዞ ያጡትን ማስመለስ ጉም የመዝገን ያክል ሩቅ የሆንባቸውና ትላንታቸውን በማይመስል መንገድ አይሆኑ ይሆናሉ ሲል ይቀጥላል ጥናቱ። በኢትዮጵያ የችግሩ መጠን ይለያይ እንጂ የአበረታሽ ቅመሞች ተጠቃሚነት ፈተና መሆኑ አልቀረም። የኢትዮጵያ ጸረ አበረታሽ ቅመሞች ባለስልጣን ከ2011 አንስቶ እስካለንበት 2018 ድረስ ከተደረጉ 6410 ምርመራዎች 35 አትሌቶች የአበረታሽ ቅመሞች ተጠቃሚነት ግን ተላልፎ መገኘታቸውን ይገልጻል። የቅጣት መጠኑም ከአንድ ዓመት እስከ 12 ዓመታት ይደርሳል። እናም ችግሩ በኬንያን አትሌቶች ላይ ያሳደረውን ማህበራዊ ተጽዕኖ መሰረት በማድረግ ይህ በኢትዮጵያ እንዳይደገም መስራት እንደሚያስፈልግ ጠቋሚ ሆኗል። ሁለት የቤት ስራዎች ይጠበቃሉ። አንድም የችግሩን መጠን ሳይሰፋና ሳያድግ መከላከል ብሎም ችግሮች ከተፈጠሩ በኋላ የሚያስከትሉትን ዘርፈ ብዙ ተጽዕኖ ለመቋቋም መስራት የሚጠበቅ ኃላፊነት ሆኗል። drugs used in sport as stimulants androgenic በ68 ዓመታት የአፍሪካ ዋንጫ ጉዞ ኢትዮጵያን ጨምሮ አራት ሀገራት የመድረኩ መስራች እንደሆኑ ይታወቃል። 34 ጊዜ በተደረጉ መድረኮችም ግብጽ፣ ጋናና ካሜሮን በስኬት ቀዳሚውን ስፍራ ወስደዋል። ነጻነጫ ያለው የአፍሪካውያን ነጻነትን ያበሰረ የአፍሪካውያን በራስ ችሎ መቆምን ያረጋገጠ ነው የአጉሪቱ ታላቁ የእግር ኳስ መድረክ የአፍሪካ ዋንጫ። ሀገራችን ኢትዮጵያ ለዚህ ውድድር እውን መሆን የጎላ አስተዋጽኦ ያበረከተችበት አፍሪካ ዋንጫ ገና ከጥንስሱ በአራት ሀገራት መካከል በኢትዮጵያም፣ ሱዳን፣ ደቡብ አፍሪካና ግብፅ አማካኝነት እውን ሆኗል። አራቱ ሀገራት የአፍሪካ እግር ኳስ ኮንፌዴሬሽንን በ1956 ከመሰረቱ በኋላ የመጀመሪያው የአፍሪካ ዋንጫ በሱዳን ካርቱም 1957 ተከናወነ። ደቡብ አፍሪካ ሙሉ በሙሉ የቆዳ ቀለማቸው ነጭ የሆኑ ተጫዋቾችን መምረጧን ተከትሎ በአፓርታይድ ስርዓት ከውድድር ውጪ በመሆኗ ኢትዮጵያ በቀጥታ ለፍጻሜ ስትደርስ፣ ግብፅ ደግሞ ሱዳንን በመርታት ለዋንጫ አልፋለች። በፍጻሜው ግብፅ አሸናፊ በመሆን የመጀመሪያውን ዋንጫ አሸነፈች። በዚህ መልኩ የተጀመረው ይህ ውድድር በ1962 ለሶስተኛ ጊዜ በአዲስ አበባ ሲደረግ ለመጀመሪያ ጊዜ ዘጠኝ ሀገራት የተሳተፉበት ነበር። ሀገራችን ኢትዮጵያ ግብፅን በማሸነፍ ብቸኛውን የመድረኩን ዋንጫ በመርታት በስኬት አጠናቀቀች። በ1963 ጋና በመጀመሪያ ተሳትፏ ራሷ ያዘጋጀችውን ዋንጫ ያሸነፈች ሲሆን ከሁለት ዓመት በኋላ ዳግሞ ዋንጫውን በማሳካት ከግብፅ ጋር ተስተካክላለች። በስድስተኛው የአፍሪካ ዋንጫ ኢትዮጵያ አራተኛ ደረጃን ይዛ ባጠናቀቀችበት መድረክ ውድድሩ ቅርጽ ላይ ለውጥ በማድረግ ስምንት ሀገራት በሁለት ምድብ ተከፍለው እንዲወዳደሩ ተደርጓል። ቀስ በቀስ የተሳትፎ ቁጥርን እየጨመረ ጠንካራ ፉክክርን የፈጠረው የአፍሪካ ዋንጫ ለመጀመሪያ ጊዜ የቴሌቪዥን ሽፋን ያገኘው ሱዳን አዘጋጅታ ራሷ ባሸነፈችበት በ1970ው ውድድር ነው። በዚህ በተወዳጁ የአፍሪካውያን የእግር ኳስ መድረክ አነጋጋሪ የነበረው የ1974ቱ ዋንጫ ሲሆን፣ በወቅቱ ዴሞክራቲክ ኮንጎ ከዛምቢያ የፍጻሜ ጨዋታቸውን ሁለታቻ በማጠናቀቃቸው ምክንያት ጨዋታው ከ ሁለት ቀናት በኋላ ተደግሞ ኮንጎ ሁለት ለዜሮ አሸንፋ ዋንጫውን ያነሳችበት ዓመት ነው። ይህም ዛሬ ላይ የሚተገበረው የመለያ ምት ሕግ በወቅቱ ባለመኖሩ የተደረገ ነው። በ1980 ዎቹ የካሜሩን የበላይነት የታየበት ሲሆን ከ80 ዎቹ እስከ 90 ዎቹ ድረስ ካሜሩን በተደጋጋሚ ለፍጻሜ ደርሳ በ1984 እና 88 ሁለት ዋንጫዎችን አሸንፋለች። በ1992 የተሳትፈው ቁጥር ከ8 ወደ 12 ከፍ ሲል ሀገራቱ በሶስት ምድብ ተከፍለው ውድድራቸውን አድርገዋል። የውድድሩን ቅርጽ እያሻሻለ የመጣው ካፍ ከአራት ዓመታት በኋላ ዳግም አራት አዳዲስ ሀገራትን በማሳተፍ የአፍሪካ ዋንጫው በ16 ሀገራት መካከል እንዲካሄድ አድርጓል። በዚህ መልኩ ቀጥሎ በ2012 የተሳትፎ ቁጥሩን ወደ 24 ከፍ ያደረገው ካፍ ከቶታል ኢነርጂ ጋር የስምንት ዓመታት የስፖንሰርሺፕ ስምምነት በመግባቱ ከ2017 የአፍሪካ ዋንጫ ጀምሮ ውድድሩ የቶታል ኢነርጂ አፍሪካ ዋንጫ በሚል እየተካሄደ ይገኛል። የባለፉትን የመጨረሻ ዋንጫዎች በ2021 ሴኔጋል፣ በ2023 የ23 አይቬሪኮስት አሸንፈዋል። የ2025 ውድድር ዳግም ከ12 ቀናት በኋላ በሞሮኮ አስተናጋጅነት ይደረጋል። እስካሁን በመድረኩ ጉዞ ግብፅ 6፣ ካሜሩን 5፣ ጋና 4፣ ናይጄሪያና አይቬሪኮስት 33 ጊዜ ዋንጫውን አሸንፈዋል። ካፍ በ2025 የአፍሪካ ዋንጫ ለአሸናፊዎቹ የገንዘብ ሽልማቱን በከፍተኛ ሁኔታ አሳድጓል። በዚህም አሸናፊው ሀገር 7 ሚሊዮን የአሜሪካን ዶላር፣ ሁለተኛው 4 ሚሊዮን፣ እስከ ግማሽ ፍጻሜ የደረሱ ደግሞ 25 ሚሊዮን ይሸለማል ይሸለማሉ። ከምድብ ተሳትፎ ጨምሮ 32 ሚሊዮን ዶላር ለሀገራቱ ለሽልማት ተዘጋጅተዋል። 35ኛው የአፍሪካ ዋንጫ ታህሳስ 12 በሞሮኮ አስተናጋጅነት ይጀምራል። ሞሮኮ ለውድድሩ በስድስት የተለያዩ ከተሞች የሚገኙ ዘጠኝ ስታዲየሞችን አዘጋጅታለች። በውድድሩም 18 ተከታታይ ጨዋታዎችን ካሸነፈችው ሞሮኮ እስከ ሰባት ጊዜ ውድድሩ ሻምፒዮን ግብጽ ለውድድሩ አሸናፊነት ብርቱ ፍክክር እንደሚያደርጉ ይጠበቃል። ዮሴፍ ሹምዬ ተጨማሪ አለው የአህጉሪቱ ትልቁ የእግር ኳስ መድረክ የሆነው የአፍሪካ ዋንጫ 35ኛው ድሩን ሊያካሄድ ከሁለት ሳምንታት ያነሰ ጊዜ ብቻ ቀርቶታል። የሜዳ ላይ ከዋክብቱም ለአስደናቂው ፉክክር እየተዘጋጁ ይገኛሉ። 24 ሀገራት በስድስት ምድቦች ተከፍለው ለዋንጫው የሚፋለሙም ይሆናል። የ 2030 ውን የዓለም ዋንጫ በጣምራ የማዘጋጀት እቅድ ያላት ሞሮኮ ለ2025ቱ የአፍሪካ ዋንጫ ብቻም ሳይሆን ለዓለም ዋንጫውም ጭምር በሚመጥን መልኩ ስታዲየሞቿን አዘምና የውድድሩ መጀመር እየጠበቀችም ትገኛለች። ለአፍሪካ ዋንጫውም በስድስት ከተሞች የሚገኙ ዘጠኝ ስታዲየሞች ዝግጁ ናቸው። ከነዚህ ውስጥ አራቱ በሀገሪቱ መድና ራባት ይገኛሉ። ውድድሩ የአውሮፓ ታላላቅ ሊጎች እየተከናወኑ በሚገኙበት ሳ። የሚደረግ በመሆኑም በፊፋ መመሪያ መሰረት ተጫዋቾች ለውድሩ ሰባት ቀናት ሲቀሩት ተጠቃለው ብሔራዊ ቡድኖቻቸውን እንደሚቀላቀሉ ይጠበቃል። ዘንድሮ በውድሩ የሚሳተፍ ለመድረኩ እንግዳ የሆነ ሀገርም የለም። 24ቱም ሀገራት ቢያንስ አንድ ጊዜ ከዚህ ቀደም በአፍሪካ ዋንጫው የተወዳደሩም ናቸው። ውድድሩ ለግብፅ 26ኛዋ፣ ለቦትስዋናና ኮሞሮስ ደግሞ ሁለተኛቸው ይሆናል። 34ኛውን የአፍሪካ ዋንጫ ኮትዲቯር አስተናግዳ ማሸነፈው የሚታወስ ሲሆን ሞሮኮም ተመሳሳዩን ታሪክ ለመስራት እየተዘጋጀች ትገኛለች። የአትላስ አንበሶቹ ለተከታታይ 18 ጨዋታዎችም አልተሸነፉም። ቡድኑ በ204 በዓለም ዋንጫ ማጣሪያ ዛምቢያን ሁለት ለአንድ ከረታበት ጨዋታ በኋላ በኋላ በቅርቡ ዩጋንዳን አራት ልባዶ እስካሸነፍበት ጨዋታ ድረስ በአስደናቂ የድል ጉዞ ቀጥሏል። በዚህም ከዚህ ቀደም በስፔን ተይዞ የነበረውን የ15 ጨዋታ ያለመሸነፍ ጉዞ በሶስት ጨዋታዎች በማሻሻል አዲስ የዓለም ክብረ ወሰን አስመዝግባለች። ሞሮኮ ሞሮኮ በእነዚህ 18 ጨዋታዎችም 55 ጎሎችን አስቆጥራ አራት ግቦች ብቻ ተቆጥረውባታል። ሀገሪቱ እስካሁን አንድ ጊዜ ብቻም ነው የአፍሪካ ዋንጫውን ያሸነፈችው። ጊዜውም በ1968 ኢትዮጵያ ባሰናዳችው ውድድር ነበር። በ2025 ታዲያ ውድድሩን አስተናግዳ ዋንጫውን በራባት ለማስቀረት ቆርጣለች። በእርግጥ የ2021 ሻምፒዮኗ ሴኔጋልም ቀላል ግምት የሚሰጣት አይደለችም። በፓፔቲያው የምትመራው ምዕራብ አፍሪካዊቷ ሀገር ኬንያን ስምን ለባዶ የረታች በ ትን ጨምሮ አስደናቂ ወቅታዊ ብቃት ላይም ትገኛለች። የወድሩ የሰባት ጊዜ ሻምፒዮን ግብጽ፣ አልጄሪያና የወቅቱ ሻምፒዮን ኮት ዲቯርም ጠንካራ ተፎካካሪዎቹ እንደሚሆኑ ይጠበቃሉ። ዲሞክራቲክ ኮንጎ ደግሞ የወድሩ ክስተት እንደምትሆን ተገምታለች። የአፍሪካ ዋንጫው ባለፉት ስምንት ውድድሮች ሰባት የተለያዩ ሻምፒዮኖችን ያስመለከተ በመሆኑም በዚህኛው ውድድርም ብዙ ያልተጠበቁ ውጤቶች እንደሚመዘገቡበት ይጠበቃል። በውድድሩም ከመሐመድ ሳላህ እስከ አሽራፍ ሐኪሚ ከቪክቶር ሲሜን እስከ ሳዲዮ ማኔ ከብሪያን መቦይሞ እስከ ኢብራሂም ዲያዝ በርካታ ከዋክብት ሀገራቸውን ለውጤት ለማብቃት ይፋለማሉ። ተጠባቂው ውድድርም ታህሳስ 12 አዘጋጇ ሞሮኮን ከኮሞሮስ በሚያገናኘው ጨዋታ ይጀምራል። በ15ኛው ሳምንት የእንግሊዝ ፕሪምየር ሊግ ከሜዳው ውጭ ከወልቭዝ ጋር የተጫወተው ማንቸስተር ዩናይትድ አራት ለአንድ በሆነ ሰፊ ውጤት አሸነፈ። በምሮኔክስ በተደረገው ጨዋታ የቡድኑ አምበል ብሩኖ ፈርናንዴዝ በጨዋታና በፍጹም ቅጣት ምት ሁለት ግቦችን ሲያስቆጥር ብሪያን ምቤሞና ሞሰን ሞንት ደግሞ ቀሪዎቹን ኳሶች ከመረብ አሳርፈዋል። በውድድር አመቱ ትናንት ሰባተኛ ድሉን ያስመዘገበው ማንቸስተር ዩናይትድ ነጥቡን 25 በማድረስ ደረጃውን አሻሽሏል። በሊጉ ታሪክ ደካማ የሚባለውን ጉዞ እያደረገ የሚገኘው ወልቭዝ ጃን ቤልግሬድ ባስቆጠራት ግብ ነው በዜሮ ከመሻል ማሸነፍ ሄዳ ነው። ካደረጋቸው 15 የሊግ ጨዋታዎችም በ13 የተሸነፈ ወልቨዝ በሁለት ነጥቦች ብቻ 20ኛ ደረጃ ላይ ተቀምጧል። የአውሮፓ ሻምፒየንስ ሊግ የስድስተኛ ዙር ጨዋታ ዛሬ ምሽት መደረግ ይጀምራል። ሊቨርፑል ያለ ሞሐመድ ሳላ ወደ ጣሊያን አምርቶ ከኢንተር ሚላን ጨዋታውን ሲያከናውን ባየር ሙኒክ ከስፖርቲንግ ሊዝበን የሚያደርጉትም ጨዋታ ጠባቂ ነው። ህሊና ዳነ። የአውሮፓ ቻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ዛሬ መደረግ ሲጀምሩ ምሽት አምስት ሰዓት ላይ በውጤት ማጣት እየተቸገረ የሚገኘውና ና ከሰሞኑ ከመሐመድ ሳላህ ጋር በተፈጠረው አለመግባባት ተጨማሪ ችግር ውስጥ የሚገኘው ሊቨርፑል ወደ ጣሊያን አቅንቶ በጁስፔ ሜዛ ስታዲየም ኢንተር ሚላንን ይገጥማል። በቻምፒየንስ ሊጉ ካደረጋቸው አምስት ጨዋታዎች ሶስቱን ያሸነፈው የመርሲሳይዱ ክለብ በደረጃ ሰንጠረዡ 13ተኛ ላይ የተቀመጠ ሲሆን በአንዱ ብቻ ተሸንፎ አራተኛ ደረጃ ላይ ከሚገኘው ኢንተር ሚላን ከባድ ፈተና እንደሚጠብቀው ተገምቷል ነበርም ኢንተር ሚላን ና ሊቨርፑል ከዚህ ቀደም ስድስት ጊዜ የተገናኙ ሲሆን የእንግሊዙ ክለብ በአራቱ አሸናፊ በመሆን የበላይ ነው። ሆኖም ለስምንት ዓመታት ያህል ከቀዮቹ ጋር የቆየውና የቡድኑ ቁልፍ ተጫዋች መሆን የቻለው መሐመድ ሳላህ ክለቡ በአውሮፓ መድረክ ከሚያደርገው ወሳኝ ጨዋታ ውጭ መሆኑ ሊቨርፑል ካለበት ወቅታዊ የውጤት ቀውስ ባሻገር ቡድኑ ውስጥ አለመረጋጋትን ጨምሮ ጨዋታውን ፈታኝ እንደሚያደርግበት ተገምቷል። በሌላ በኩል ጠንካራ አቋሙ ላይ የሚገኘው ኢንተር ሚላን በ2002 በሜዳቸው ያደረጓቸውን የመጀመሪያዎቹን ሁለት የቻምፒየንስ ሊግ ጨዋታዎች ከተሸነ ከተሸነፉ በኋላ ባለፉት 18 የቻምፒየንስ ሊግ ጨዋታዎች አልተሸነፉም። ይህም በውድድር ውስጥ ረጅሙ ያለመሸነፍ ጉዞ ነው። የኒራ ዙሬዎቹ የፊት መስመር በ205 በስታዲዮ ጁስፔ ሜዛ ባደረጋቸው አምስት የቻምፒየንስ ሊግ ጨዋታዎች ስምንት ጎሎችን ባስቆጠረው ላውታሮ ማርቲኔዝ ና ማርከስ ቱርሃም ሲመራ ክለቡ የዱን ፍሪስ ና ማቴዎ ዳርሜንን ግልጋሎት በጉዳት አያገኝም። በሊቨርፑል በኩል ከሊድስ ጋር መጠነኛ ጉዳት አጋጥሞት የነበረው ኮኖር ብራድሊ ወደ ጨዋታ የተመለሰ ሲሆን ጀርሚ ፍሪምፖንግ ና ጄቫሌ ሊዮኒ አሁንም ከጉዳታቸው ያላገገሙ ተጫዋቾች ናቸው። በሌላ የምሽቱ መርሃ ግብር የጀርመኑ ባየር ሙኒክ ከፖርቱጋሉ ስፖርቲንግ ሊዝበን ይጫወታል። በአምስተኛ ሳምንት ጨዋታ በአርሰናል ሽንፈት የደረሰበት የቪንሰንት ካምፓኒ ቡድን በቻምፒየንስ ሊጉ ካደረጋቸው አምስት ጨዋታዎች አራቱን በማሸነፍና 19 ጎሎችን በማስቆጠር በውድድሩ ውስጥ ካሉት ጠንካራ ቡድኖች አንዱ ሆኖ ቀጥሏል። በተቃራኒው ከጀርመን ክለቦች ጋር ያለው ታሪክ ደካማ የሆነው ስፖርቲንግ ከ17 ጨዋታዎች በ14 የተሸነፈ ሲሆን በዛሬው ጨዋታም በባቫሪያኖቹ እንደሚፈተን ይጠበቃል ጨዋታው ሁለት ሰዓት ከ45 ላይ ይደረጋል። በሌሎች ጨዋታዎች ቶትናም ከስላቪያ ፕራግ እና ፒኤስቪ ከአትሌቲኮ ማድሪድ የሚገናኙ ይሆናል። ለዜና የኢትዮጵያ የተዘጋጁ ስፖርታዊ መረጃዎች በዚህ ተጠናቀዋል። ተመስገን አለባቸው ነበርኩ፣ በያላችሁበት ሰላም።